ሰላም ጤና ይስጥልኝ! ዛሬ፣ በሳይንስ የተረጋገጡ አስር ዋነኛ የብርቱካን ጥቅማ ጥቅሞች እናያለን። እስከ መጨረሻ ከእኔ ጋር ቆዩ፤ ብርቱካን ዳግመኛ በተመሳሳይ መልኩ እንደማትመለከቱ ተስፋ አደርጋለሁ። ስሜ ዶክተር ዘይነዲን ይባላል። ከስምንት ዓመት በላይ የህክምና አገልግሎት እየሰጠሁ እገኛለሁ። ብርቱካን ጣፋጭ ከመሆኑም በላይ ለጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን ይዟል። ብርቱካን መመገብ የሚያስገኛቸውን አስር ዋና ዋና የጤና ጥቅሞችን በአጭሩ ቀጥሎ እናያለን። አንደኛ፣ ብርቱካን በቫይታሚን ሲcl ነው። ቫይታሚን ሲ በሽታ የመከላከል አቅምን በማጎልበት ኢንፌክሽኖች እና ጉንፋን ለመከላከል ይረዳል። በተጨማሪም ለቆዳ ጤንነትና ለቁስሎች ፈውስ የሚረዳውን ኮላጅን ምርትን ያበረታታል። እንዲሁም እንደ ጠንካራ አንቲኦክሲደንት ሆኖ ያገለግላል። የሰውነት ሕዋሶችን ወይም ደግሞ ሴሎችን በመርዛማ ንጥረ ነገሮች ወይም ደግሞ ፍሪ ራዲካል ከሚደርስባቸው ጉዳት ይጠብቃል ወይም ይከላከላል። ሁለተኛ የልብ ጤንነትን ይደግፋል። ብርቱካን የደም ግፊትም ለመቆጣጠር የሚረዳ ፖታሽን በውስጡ ይዟል ከፍተኛ የሆነ ፋይበር እና ፍላቬኖይድ ያለው ሲሆን ይህም መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል ይቀንሳል፣ እንዲሁም ለልብ ህመም ያለንን ተጋላጭነት ለመቀነስ ይረዳል። ሶስተኛ፣ ብርቱካን የምግብ መፈጨትን ያግዛል። ጤናማ የሆነ ምግብ መፈጨትን ያበረታታል፣ እንዲሁም የውሃ ድርቀትን የሚከላከል የጥሩ ፋይበር ምንጭ ነው። ጤናማ የሆነ የአንጀት ረቂቅ ተዋሳያንን ወይም ደግሞ ማይክሮብስ ጠብቆ ለማቆየት ይረዳል። በተጨማሪም ብርቱካን ወደ 87 በመቶ የሚጠጋ ውሃ የያዘ ሲሆን ይህም የፈሳሽ ምትንና የሰውነት ረትና ረጋዎችን ወይም ደግሞ ኤሌክትሮላይት ሚዛን ለመጠበቅ ይረዳል። አራተኛ የደም ማነስን ለማከላከል ይረዳል። ቫይታሚን ሲ ከእጽዋት ከሚገኙ ምግቦች ውስጥ አይረን የተባለውን የደም ማነስን የሚከላከል ንጥረ ነገር ከአንጀት ወደ ደማችን መመጠትን ወይም ደግሞ ብዘርቦች እናሻሻላለን። እንዲሁም በአይረን እጥረት የሚመጣ የደም ማነስን ይከላከላል። አምስተኛ የአይን ጤንነትን ይደግፋል። ቤታ ካሮቲን ወይም ቅድመ የቫይታሚን የምንጭና እንደ ሉቲን ያሉ አንቲኦክሲደንቶች በውስጡ ይዟል። እነዚህ ንጥረ ነገሮች ከእድሜ ጋር ተያይዞ ከሚመጣ ማኩላር ዲጀነሬሽን ከሚባል የአይን ህመም ይከላከላሉ። ስድስተኛ የካንሰር ተጋላጭነትን ይቀንሳል። እንደ ቫይታሚንስ ና ፍላቮኖይድ ያሉ አንቲኦክሲደንቶች ኢንፍላሜሽን በመቀነስ ለአንዳንድ የካንሰር አይነቶች ያለን ተጋላጭነት ወይም የመያዝ አጋጣሚን ይቀንሳሉ። ሰባተኛ የአንጎል ተግባርን ይደግፋል። በብርቱካን ውስጥ የሚገኙት ፎሊት ወይም ደግሞ ቫይታሚን ቢ ናይን እና አንቲኦክሲደንቶች የእውቀት ወይም ደግሞ ኮግኒቲቭ ተግባርን ሊያሻሽሉ ና የነርቭ ሕዋሶችን የሚያጠቅ ወይም በኒውሮ ዲጀኔሬቲቭ በሽታዎች የመያዝ አጋጣሚ ሊቀንሱ ይችላሉ። ስምንተኛ ጤናማ ቆዳን ያበረታታል። ቫይታሚንስ ኮላጅን እንዲሰራ ወይም ደግሞ እንዲመረት ያግዛል። ይህም ቆዳችን ጠንካራ እና የወጣት እንዲመስል ያደርገዋል። አንቲኦክሲዳንቶች ከአልትራቫዮሌት ጨረር ጉዳት እና ከቆዳ እርጅና ይጠብቃል ወይም ይከለከላሉ። ዘጠነኛ የደም ስኳር መጠንን ለመቆጣጠር ይረዳል። ብርቱካን ተፈጥሯዊ ጣፋጭና ቢኖረውም በፋይበር ይዘታቸው ምክንያት የደም ስኳር የመጨመር አቅማቸው ወይም ደግሞ ግላይሲሚክ ኢንዴክሳቸው ዝቅተኛ ነው። ይህም በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። አስረኛ የሰውነት ክብደትን ለመቀነስ ይረዳል። ዝቅተኛ ካሎሪ መጠን፣ አንድ መካከለኛ ብርቱካን ከ60 እስከ 80 ኪሎ ካሎሪ እና ከፍተኛ ፋይበር ይዘት ያለው ሲሆን ይህም የሰውነት ክብደትን ለመቀነስ ይረዳል። በመጨረሻም ብርቱካን በጣም ጠቃሚ ቢሆንም ከመጠን በላይ ማመገብ በአንዳንድ ግለሰቦች ላይ አሲድነት ወይም ደግሞ የምግብ መፈጫ ችግርን ሊያስከትል ይችላል። የሲትረስ አለርጂ ወይም ደግሞ የጨጓራ አሲድ ወደ ጎሮሮ የመመለስ ወይም ጃርድ ህመም ያለባቸው ሰዎች ብርቱካን በጥንቃቄ ሊመገቡ ወይም ሊጠቀሟቸው ይገባል። ይህም ቪዲዮ ጠቃሚ ነው ካገኙት ለበለጠ በሳይንስ የተደገፈ መረጃ ለማግኘት ላይክ፣ ሰብስክራይብ እንዲሁም ለሚያውቁት ሁሉ ሼር ያድርጉ። እኔ ዶክተር ዘይነዲ ነኝ። በሚቀጥለው ቪዲዮ እስከምንገናኝ ደና ሰንብቱ።